ከሰሞኑ ሀይሚ እጅግ እየከፋት በውስጥም የሚላኩልኝ የተለያዩ መረጃዎች አሉ። ብሩክ ከባድ ነገር አድርጎብኛል ከሌላ ሴት ጋርም ነው እያለች ቪዲዮ እንድትሰራ ስላደረጋት ወሳኝ ነጥብ በዝርዝር ይዤላችሁ መጥቻለሁ። እስቲ ተመልከቱት። ይቺ ግለሰብ እጁን ትይዛለች፣ ተመልከቱ፣ ትዳብሰዋለች። ሀይሚ ስለ ብሩኬ እንዲህ ብላለች። ብዙ ነገሮች አሉ፣ ከጀርባው ብዙ ነገር ይሰራል፣ እሱንም ደርሼበታለሁ። እሱ ግልጹን ግን አልነገረኝም። ለዚህ ነው ከእሱ ጋር ያልተስማማሁት እያለች ነበረ። ብሩክንም እያስመጣች ብዙ ጥያቄዎች ስትጠይቀው ነበረ። የደበከኝ ነገር አለ፣ እኔ በውስጥ መረጃ ይዣለሁኝ፣ እሱን አውጥተ እውነቱን ንገረኝ ስትለው ነበር። ብሩኬ ግን በራሱ በኩል እንግዲህ ምንም አይነት ነገር እንደሌለ ደጋግሞ እየተናገረ ነበረ። ታዲያ ይህ በእንዲህ እንዳለ እኔ በሴት ምክንያት ነው እሱ ላይ እንደዚህ የሆንኩት የተለያዩ መረጃዎችም ከሌላ ሴት ጋርም እንደሚሆን ጭምር ደርሶኛል ብላ በደፈነው ነበር የተናገረችው። ታዲያ እንግዲህ ይህ ከሆነ በኋላ ሁለቱ እልህ ተያይዘው ባሉበት ሁኔታ እንግዲህ ሀይሚን በንዴት ሆና እንግዲህ ከሌላ ሰው ጋር ከዘመዷ ጋር ይመስለኛል ከዛ ሰው ጋርም ሆና አሁን ብሩክ ሁሉ ደርሶባት ቪዲዮም አሁን በቅርብ ተለቆ ነበር። ታዲያ እነዚህ ጉዳዮች ባሉበት ሁኔታ አሁን በደረሰኝ መረጃ ደግሞ ሁሉንም አሯሩጠው ከሚኖሩበት ቡታጅራ ለረፍት ከሄዱበት ቡታጅራ በሩጫ አዲስ አበባ እንዲመጡ ስላረገበት ወሳኝ ነጥብ ሀይሚ ተናዳ በብሩኬ የሆነ መረጃም ደርሶኛል ብላ ሮጣ አዲስ አበባ እንድትገባ ከዛም በመቀጠል ብሩክም እሷም ብሎ ሮጦ አዲስ አበባ እንዲገቡ ስላረጋቸው ወሳኝ ነጥብ ሀይሚም ደርሷታል ስለተባለው ዝርዝር መረጃዎች እንዲሁም በዚህ ቪዲዮ መግቢያም የተመለከታችሁትን ዝርዝር መረጃ ሁሉንም በዝርዝር አስደምጣችኋለሁ። ይህ ቪዲዮስ ምንድን ነው ላላችሁ፣ ሁሉንም በዝርዝር አሰማችኋለሁ። ሰላም ጤና ይስጥልን ውድ የሀገሬ ልጆች በያላችሁበት ሰላማችሁ ይብዛ። ከሰሞኑ በሀይሚ ጉዳይ ተጨንቃችሁ ሀይሚዬ ትንሿ እባክሽ ተረጋጊ የብሩክን ችግር ሁሉንም ቀድመሽ ለማወቅ ሞክሪ ችግራችሁን ፍቱ አንቺ አትበሳጭ እያላችሁ እሷ የተናደደች እየመሰላችሁ እሷን የምታጽናኑ አይዞሽ አለንልሽ የምትሉ የተጨነቅ የተከፋ ሰው ልታዩ እማትፈልጉ ቅን ሀገሬ ልጆች እንዲሁም በብሩክ በኩልም እየሆናችሁ ብሩኬን አታስጨንቂው ብሩክም ጨዋ ነው እያላችሁ ለብሩክም የምትመሰክሩ በአጠቃላዩ ብሩክና ሀይሚ እንዳይለያዩ የተቻላችሁን የምታረጉ ጥሩ የምትመኙ ውድ የሀገሬ ልጆች ባላሰባችሁት ነገር ፈጣሪም ለእናንተ ጥሩ ነገር ይስጣችሁ። ሁሌም በጥሩ ነገር ፈጣሪ አምላክ ይካሳችሁ ማለት ነው። ፈልገው እስቲ ቪዲዮዬንም የኔን ላይክ በማድረግ አስደስቱኝ። ቪዲዮ መረጃው እንዲደርስ ይሁን ወደሚፈለግበት ቦታ። ለቻናሌም አዲስ ከሆናችሁ ሰብስክራይብ እንድታደረጉ በአክብሮት ጠይቃለሁ። ቀጥታ ይዤ ወደ መጣሁት ዝርዝር መረጃዎቼ አልፋለሁ። እንግዲህ በቪዲዮ መግቢያ የተመለከታችሁት አንድ ቪዲዮ አለ። በዚህም በምስሉ ላይ የምትመለከቱት ብሩክ እንግዲህ ከሆነች ግለሰብ ጋር ይሄ ነው እንግዲህ የመበጣበጣቸው የሰሞኑ ወሳኝ መረጃ። ለሀይሚም የላኩላት ሀይሚንም ጭንቅላቷ እንዲበጠበጥ ያደረጉት በዚህ ጉዳይ ነው ብለው ነው እንግዲህ በውስጥ መረጃውን እየነገሩኝ እንግዲህ፣ ይህንን ቪዲዮ ሀይሚ ስታሳይ አልተመለከትንም። ብሩክም እንደዚህ አይነት ቪዲዮ ተለቋል ምንድን ነው ተብሎ ሲጠየቅ አላየንም። ብሩክ ግልጹን አድርጎ ሲናገር የነበረው ነገር አንድና አንድ ምን ነበረ? ግልጹን ንገረኝ ያጠፋሁት ነገር ካለም እኔ ይቅርታ ልጠይቅ ሁሌ ለምን ትደባብቅ ያለሽ ብሎ ነው ሲናገር የነበረው። ታዲያ እንግዲህ ይህ ቪዲዮ እኔ በእርግጥ ከዚህ በፊትም የተለቀቀ ይመስለኛል። የሆነም ጊዜ እንደዚሁ ሀይሚን ለማናደድ ሲወጡ የነበሩ ቪዲዮችም ነበሩ። ይቺ ግለሰብ ግን የሆነ የዘመድ አይነት ነገር ዝምድና አይነት ነገርም እንዳላቸው ነው ሌሎች ሰዎች ደግሞ የሚነግሩኝ። አዲስ አበባ እምትኖር በአባት ነው በእናት በኩል ራቅ ያለ ዝምድና ያላት ግለሰብ አለች። እሷነች ከብሩኬ ጋር አንድ ላይ በሆነችበት ሰዓት በቃ ዘመዷ ስለሆነ አብረው ሲታዩ የነበረው ነው ታዲያ ይሄን ቪዲዮ የሆነ ጊዜ የተለቀቀውንም በማድረግ እንዲሁም ሌሎች ሌሎች ፎቶዎች ሁሉ ብሩኬ ከሴቶች ጋር የተነሳቸውን በማውጣት በማ አንድ ላይ ከነዚህ ጋር በመሰብሰብ ነው እንግዲህ በየጊዜው ለሀይሚ በኢንቦክስ የሚልኩላት። ሀይሚም ይሄንን ተናግራለች። እኔ በውስጥ የሚደርሱ መረጃዎች ብዙ ናቸው። የቱን አምኜ የቱልተው እኔ ፌክ ነው ውሸት ነው እንኳን እንዳልል እሱ መሆኑ እኮ በቪዲዮ ይታወቃል ስትል ነበረ። ታዲያ እንግዲህ ይሄ ደግሞ በጣም በጣም በጣም ብዙዎችን ያስደነገጠ ነው። በቲክቶክ እንደ አዲስም እየተዘዋወረ ነው። አሁንም እኔ እርግጠኛ ሆኜ ልነግራችሁ የምፈልገው ነገር ይህ ቪዲዮ የተመላለሰው ብሩክ ከሚያምናት ሰው ወይም ከራሱ ከሩቅ ዘመድ ከሆነች አይተናት ከማና ከሷ ጋር ነው ወይ፣ ሁለተኛ ደግሞ ሊሆን የሚችለው እንዲሁ ኖርማል እንግዲህ በቃ የቅርብ አይነት ጓደኛው አይነት ነገር ሆና እንደዚህ የሚቃለደው ነገር ነው እንጂ፣ በፍጹም አንድ ነገር ለብሩክ እርግጠኛ መሆኑን ፈልገው ብዙም ኦዲየንስ እርግጠኛ መሆኑን የሚፈልገው በቪዲዮ እየታየ ጭራሽ ሀይሚ እያለች ሀይሚን እየወደደ ሀይሚን እያከበረ በፍጹም ከሌላ ሴት ጋር በእንደዚህ አይነት መልኩ አይታይም። እኛም ይህንን እውነታ ይህንን ሀቁን ልንመሰክርለት እንፈልጋለን ማለት ነው። እባክሽ ይህን ቪዲዮ ብቻ ከሆነ እጅሽ ላይ የደረሰው ሀይሚዬ፣ እባክሽ ይህን መረጃ ከሰማሽ ለብሩክ እንዲደርሰው። ይሁን የብሩክ የሩቅ ዘመድ ነችም እየተባሉ ብዙ ወሬዎች ይሰማሉ። እንግዲህ ሀይሚ የማታውቀው ዘመድ መኖሯ እኔም ግራስ ጋብቶኛል። ግን እንደው ይህን ቪዲዮና ሌሎች ፎቶ እያቀናበሩ የአንቺን አይምሮ ለመበረዝ የሚሞክሩ ሰዎች ካሉ ግልጹን ይህንን ብሩክን አሳዩ። ብሩክ የራሱን ማብራሪያ የራሱን እውነታዎች ይነግርሻል። ሁሉ ነገር እርቅ መውረዱም አይቀርም። ይሄው ጉዳይ ባጭሩ ይፈታል። የአንቺም መጥፎ መጥፎ ሀሳቦች እዚሁ ላይ ያበቃሉ ነው የምለው። አለበለዚያ ግን አንቺም በውስጥ ሽያሽ፣ እሱም ችግሩን ሳያውቀው እንዲህ ነው ብሎ ሳያስረዳ የቱ ጋር እንደተቀየምሽ ሳይገባው እንዲሁ አንድ ሁለት መባባል ከጀመራችሁ እናንተ ልጆች መጨረሻችሁ አያምርም። እባክሽ የሚገልጹን አውሪው ነው የምለው። አሁን በቅርብ ደግሞ የተለቀቀ ቪዲዮ ነበረ፣ ብዙዎችን ያስደነገጠ። እንግዲህ ብሩክ ይቅርታ ለመጠየቅ ምንድነው ጥፋቴስ? ብሎ ለማለት ወደ ሀይሚ ቤት አምርቶ ነበር። ይሁን እንጂ ሀይሚ ቤት የከፈተው ደግሞ አንድ ግለሰብ ሆኖ ተገኝቷል። ጭቅጭቅ ተነስቷል፣ ጦርነት ተነስቷል ማለት ይቻላል። እንግዲህ ሀይሚ ጭራሽ ውጣ ሁሉ ስትል ነበረ። እንግዲህ ይህ ግለሰብ ማነው? ምንድን ነው? ምንም የምናውቀው ነገር የለም። ዘመር ነው ወይ ምንድን ነው? ብሩክም ምንም የሚያውቀው ነገር የለም። ጭራሽ የማላውቀው ሰው ማነው? እያለ ነው ሲናገር የነበረው። ታዲያ ሀይሚ ቤት የተገኘው ግለሰብ ጭራሽ ብሩክን ሁሉ ሲናገረው ተመልክተናል። ማለት ነው። ተመልከቱ ጉዳዩ እንዴት ቀስ በቀስ ቀስ በቀስ እየሰፋ ጭራሽ የተባባሰ ነገር ውስጥ እንደሚሄድ። ሁሌም ብሩክና ሀይሚ ትንሽ ነገር ያጣላቸዋል። ጉዳዩ ግን የሚስፋፋው በመካከላቸው በሁለቱ መካከል የሚገባ ሰው ነው። እንግዲህ ሀይሚ ጋር የመጣው ሰውዬ ምን አስቦ እንደሆነ አላቅም። ምናልባት የሩቅ ዘመዷ ይሆናል። በፍጹም ሀይሚም ከሌላ ሰው ጋር ሌላ ነገር እንደማታደርግ እኛ ምንመሰክርላታለን። ብሩክም በጣም ተወደዋለች፣ በጣምም ታከብረዋለች። ስለዚህ የግለሰብ እንግዲህ ዘመዷም ይሆናል። ይህንን ወይ ግልጹን ለብሩክ ችግረችሁ በአሁኑ ቪዲዮ አንተን አይመለከትም ነው ስትለው የነበረው፣ ምክንያቱም በብሩክ ተናዳ ስለነበር። አሁን ተመልከቱ እንግዲህ ይሄ አዲስ ግለሰብ ገባ በሀይሚ በኩል ሆኖ፣ ብሩክ ደግሞ ለማስቀናት የሆነች ግለሰብ ወይ የሆነች የሩቅ ዘመዱን ይዞ ይመጣል። እንግዲህ አንድ ሁለት አንድ ሁለት እየተባባሉ ቅድጋሚ እንግዲህ ወደ በፊት ጭቅጭቅ ሊመለሱ ነው። ስለዚህ እባካችሁ ይሄ ቪዲዮ የተመለከታችሁ ሰዎች ይህ ቪዲዮ የብሩክ የቅርብ ሰዎች እንደሆኑ አብሯት የታየውም አብረው ቪዲዮም የቀረሰችው ግለሰብ በቃ የቅርብ ዝምድና ሆኗቸው እንጂ ምንም አይነት ሌላ ነገር እንደሌለ ሊታወቅ ይገባል። ሀይሚ ይሄ ነገር ደርሷት ከሆነ እባክሽ ግልጹን ለብሩኬ ንገሪው። ብሩክ ግልጹን ያስረዳሻል። ከዛ ውጭ ግን አንድ ሌላ ሌላ ነገር ሰው ማስገባት እንደ በፊቱ ከመጣ እማት ዘልቁት፣ ሌላ ጣጣ ውስጥ ትገባላችሁ። ስለዚህ ሁለታችሁም ካላችሁበት ነገር ንቁ ለማለት ፈልጋለሁ። ደግሞ አስደሳች ነገር አለ። ሀይሚ ዛሬ ሁለት መቶ ሀምሳ ሺህ ሰብስክራይበር ገብታለች። ብዙዎችም በኮመንት ደስታቸውን ሲያሳዩ ነበር። ምን ነው ደግሞ አብራችሁ ሆናችሁ ቢሆን ደስ ባለን ሲሉም የነበሩ ሰዎች አሉ። ብዙ ጊዜ ነው እንግዲህ ብሩክና ሀይሚ ሁለት መቶ ሺህ ወይ እንደዚህ በሚገቡ ሰዓት ብዙ ጊዜ ጥል፣ ጭቅጭቅ ላይ ስለሚሆኑ እንደው ይህንን ደስታ እንኳን ለማክበር አይታደሉም። ስለዚህ እባካችሁ እንደው ይሄ ሁለት መቶ ሀምሳ ሺሁን እንኳን እንደው ታርቃችሁ የሰው ደስታ እጥፍ እንዲሆን ሁለት መቶ ሀምሳ ሺህን በምግባትሽ ሰውም ይበልጥ እንዲደሰት እባክሽ ያየሽውን ችግር በውስጥም የተላኩልሽን መረጃዎች ወደ ጎን በመተው ቀጥታ ብሩኬን አውርተሽ ያላችሁን ችግር እርቅ አውርዱ፣ ከብሩክ ጋርም ያለውን ነገር በሰላም ጨርሱ ለማለት እንፈልጋለን። ይህ መረጃ እንዲደርሳቸው ይሁን። በቀጣይም እንግዲህ ሀይሚዬ ወደ ሶስት መቶ ሺህ ተዳርሳ ሶስት መቶ ሺህ ገብታ ለማየት እያብቃን እናንተም ኦዲየንሶቿ በያላችሁበት እውነት ፈጣሪ ይጠብቃችሁ። የእሷን 250 ሺህ በመግባት ገና ካሁኑ በደስታ ኮመንቱን ያጥለቀላቃችሁ ሰዎችም የሰው ደስታ የሚያስደስታችሁ የእውነት ፈጣሪ ደግሞ ለእናንተ የሚያስደስተውን ነገር ይስጣችሁ ለማ እፈልጋለሁ። ኦኬም ቢሆን እንግዲህ ያሉትን ነገሮች በደንብ በማመዛዘን ይሄ ወደ እሷ የመጣው ግለሰብ ሌላ ጉዳት ሌላ ችግር ሳይፈጥር ሀይሚን በተቻለ መጠን አግባብተ ጉዳዩን በእርቅ በቶሎ እንድትፈቱ መልእክቴን ማስተላለፍ እፈልጋለሁ። በሌሎች ቪዲዮዎች መረጃዎች እስክንገናኝ ድረስ ለዛሬ እጅላችሁ የመጣሁት መረጃ ይህን ይመስል ነበር። በድጋሜ ሀይሚ እንኳን 250 ሺ ሰብስክራይብ ደረሽ ለማለት እፈልጋለሁ። በሌሎች ቪዲዮዎች እስክንገናኝ ድረስ ለዛሬ ዘን የመጣነው መረጃ ይህን ይመስል ነበር። ሰላሙን ሁሉ ተመኘሁላችሁ። ሰላም